ሰላም፣ ሰላም ውድ ቤተሰቦቻችን፣ እንኳን ወደ ስማርት ቲዩብ በሰላም መጣችሁ። ላለው ከስማርት ቲዩብ ጋር አብራችሁ በመሆን ተከታተሉን እንላለው። አመሰግናለሁን። ምን እያረግሽ ነው? ውይ ትፈልጊው ነበር እንዴ? ልትገርቢው ነበር በቃ መልስልሻለሁ። አቦ በእናትሽ አትቦክሚኝ አለቻት። አይ ይሄ እኮ የተከበረ ቤት ነው። ምን ሆነሽ ነው? አሁን ጫቴ ናት ቦክሚው አለቻት። አቦ በቃ እኔ ማንም ሞኚ እኔን ተፋቺ እንትላታለች። አይ በቃ ማንም ሞኚ፣ ይሄ ቤት የተከበረ ቤት ነው። ይሄ የጫት መቃሚያ ቤት አይደለም። አሁን ሶፋውን፣ ቤቱን ጽድ ታድርጊ። ላይክ ሰብስክራይብ እና የዶል ምልክቷን መጫኗን ታዲያ አይርሱ። ላለሁኝ ላይክ እና ሰብስክራይብ በማድረግ አብራችሁም ሆኑ የምጣዱ እያለ የእንቅቡቱ ተንጣጣ። ሌላ ነገር እንዳይከተልሽ ግን ኪራን ባሊዝ ኖሮ እፈራሽ ነበር። ግን እሱ እያለ ምንም አታመጭም። ይሄ ኮ የተከበረ ቤት ነው። ቤቱን አጸዳጅ፣ ያለውን ነገር አስተካኪ። ሳኒ፣ ተረጋጊ። በቃ ለምን ደውለ ይስጠርኝ? አልነገርሽኝም። ይሄ ምን ተብሎ ይነገራል? ሲጀመር አንቺ ዝምታሽ ነው የሚያስንቅሽ? አይ ልክ ካልሆነ ልክ አይደለም። በኝ እኔማ ብዬ ነበር። ሰሞኑን ኪራ ልክ ስላልሆነ ቤት ውስጥ ምንም አይነት ነገር ልክ እየሆነ አይደለም። ኧረ በእናትሽ ጽናት፣ መች ነው ልክ የምትሆኚው? ዝምታሽ እኮ ከልክ አለፈ። በጣም ይችን አይነት እንስሳ ቤት ውስጥ አስቀምጠሽ እንዴት ነው ልክ የምትሆኚው? ትላታለች። በጣም ነው የሚያሳዝነው በእውነቱ። ቤታቸው ድረስ መታ እንግዲህ ቤታቸውን እያመሰችው ነው። ቤተሰቦቻችን ማን አባቷ ስለሆነች ነው እንደዚህ የምትናገሪኝ ትላለች፣ አታውቀኝም ማለት ነው እሰራላታለሁ ትላለች፣ ሙዴን ራሱ ከእነቱ ትላለች። አሁን ሂጂ ደግሞ መስበሪያ ልፈልግ ትላለች። እሚገርም ነው፣ ብቻ በሰው ቤት እንግድነት ተኬዶ እንደዚህ ሲኮን ብዙም አላውቅም። አሁንስ እንደ አጉል አወቅን የሚሉ መረን የወጡ ሴቶች ነው የሚያስጣሉኝ። ምን ነው ሆዴ ከሰማይ ይሰፋል ከባህር ይጠልቃል አልሽ። አሁንስ፣ አይ፣ እኔ ሌላ ችግር እኮ መፍጠር ስላልፈለግኩ ነው ዛሬ ዝም ብዬ ዝም አልሻት። አይደል ዛሬ ነገ ደግሞ ፍራሿን አውርዳ ፏ ትለብሻለች ላይሽ ላይ ነገ ብር አለቀብኝ ብላ አምጭ ብላ ነው ማንቁርት ሽምት ያለቻት። ነው በጣም ይገርማል። ብቻ ይህ ጽናት ድራማ በእውነቱ የማያመጣ ጉድና የማይሰማን ነገር የለም። አይ አረ እኔ በሆን እኮ አንዳችን ቂሊንጦ አንዳችን ሆስፒታል ነበር የምንገኙ። ስንት አይነት ሰው አለ ባካችሁ። ዝምታሽ እኮ በጣም ነው ያስደፈረሽ። ማን ነው ሆስፒታል የገባው ይላል? አንተ ደሞ አታድርቀኝ እስቲ ባከ። አሁን በር ላይ ቆሜ እኮ ሰምቼሻለሁ። ማን ሆስፒታል የገባ? ሰኔ አቷሽ ምሩ ደህና ነች። አሁን እኮ በር ላይ ሆኜ ስለሰማውሽ ነው። እኔ እኮ ሆስፒታል ስትይ ደንግጬ ነው። አያችን አታ ባከ፣ የቷ አሁን መቀለጃ ሰዓት አይደለም። በቃሽ፣ ንገሪኝ ማን ነው እንደዚህ ይቺ መናቲ ነው ሊታናት የምትባለው። ማታ ያዩት መሰለኝ። አዎ፣ ሴት አማት አይደል እንዴ? ስራው የሚሰራ አረ ተይ እንደዚህ አይባልም። አረምና ምን ማለት ነው? ቤት ውስጥ እንደዚህ የምትሆነው ነገር እኮ ልክ አይደለም። ምንም እኮ አይደለም። ላይክ ሰብስክራይብ እና ይዶል መልክቱን ታደመጫ እንዳትረሱ ሁልጊዜ አብራችሁን በመሆን አይ ምን አገባኝ እኔ። ሲጀመር ለምን እርሻ ማሳት አድርገውም እናንተ እኮ ዝም ስለምትሏት ነው። ልጅቷ የሰዋናት ላይ የወጣቸው በጣም ተናዳለች። እሱንማ እየወት እኮ አራስ ነብሮን አለች ይላል። አረ እስቲ ላግዝሽ። አረ ተው እባክህን ተው። ለማንኛውም ሁልጊዜም ይሄ ጽናት ድራማ ሰው ማስደመሙና ማስደነቁን አያጣምና፣ እንግዲህ እየተከታተላችሁ ጥሩ ጊዜ እንድታሳልፉ እላለሁ። እኔ በጣም የሚገርምን ለጽናት እውነቱን ነው የምነግራት። ምኑ ነው እውነቱ የምትናገረው? ለማን የምትናገረው? ለጽናት ነ። እነግራታለሁ ሁሉንም ነገር ግን እንዴ እሺ፣ ምን ላድርግ እኮ ግራ ገባኝ ነው። ይሄ እኮ እኔ ሳስብ ሞስ ነው ነገር አይደለም ይሄ። እሱ ለአንተ ላንተ ቀላል ሊሆን ይችላል፣ ለኔ ግን የተራራ ያህል ከባድ ነው። ይች ሴት ደግሞ ክፉ ከሆነች ይህን ጉዳይ ደግሞ ልትጠቀምበት ትችላለች። ይሄው ልኪራ፣ ይሄ ነገር ለምን ነው ይሄ ነገር እንደተፈጠረ ታውቃለህ? ምንም ይሁን ምን ከባድ ነው። አሁን እኮ እንደዚህ ስትል እኔ ውስጄ እዚህ ነገር ውስጥ የጨመርኩ ነው የሚመስለው። አንድ ጊዜ አንድ ሺህ ጊዜ ይቅርታ ጠይቄሀለሁ። እንግዲህ ምን ማድረግ እንደምችል አላውቅም። ቅዱስ እውነቱን ንገራት፣ ካለበለዚያ አይ ጽናትዬ ትጠላኛለች። እኔ ደግሞ ይሄ እንዲህ ይሁን በጨናሽ አልፈልግም። እና ታዲያ እውነቱን ካልነገርካት እንዴት ይሆን? ይቺን ሶስት ቀን ብቻ ታገስና እኔ በዛው አስወጣታለሁ። አይ ግን ይሄ ነገር በውሸት እና ጥንስስ መጨረሻው አያምርም። እኔው ጨጓራዬን ሁሉ በጣም አሞኛል። በእውነት ነው ጨጓራ አይደለም ሌላ ነገር አለመታመምም የሚገርም ነው። በጣም ይደንቃል። ብቻ ድራማው እየጦዘ ነው። እኛ ለንዷ ላይ ቀረ ነው እንጂ ድራማው የሚገርም ፍሰት ላይ ነው ያለው። እንግዲህ ተከታተሉት። ውድ ቤተሰቦቻችን አብራችሁን ስለሆናችሁና ከኛ ጋር እየተከታተላችሁን ስለሆነ እናመሰግናለን። መልካም ጊዜ። በድጋሚ በሌላ ስራ እስከምንገናኝ ድረስ እናመሰግናለን። ቻው።